የሜዲትራኒያን የቀይ ባህርና ህንድ ውቅያኖስ የጋራ ይዞታ ነው። የአረቡ ዓለም 80 በመቶ ነዳጅ በሚተላለፍበት፣ 30 በመቶ የምድራችን ኮንቴነር ንግድ በሚቀላጠፍበት፣ 12 በመቶ የዓለማችን ንግድ በሚዘዋወርበት፣ 1 ትሪሊዮን ዶላር በዓመት ውስጥ ገንዘብ በሚሰራበት ቀጠና ላይ የኢትዮጵያ ሚና ሲበሉ የመመልከት ሆኗል። የተዛባ ትርክት ውጤት ነው። የሚገባን መጠየቅ ነውር አርጎ የሚያስብ የሚገባንን ማንሳት ትክክል አይደለም ብሎ የሚያስብ እሳቤ። ይሄ ደግሞ የትርክቱ ውጤት ነው። እርግጥ ከዛሬ ሶስት አስርት ዓመታት በፊት ኢትዮጵያ የባህር በርም ወደብም ነበራት። ግዙፍ የባህር ኃይልና ከባሕር ወዳርቻ የድፍድፍ ነዳጃ ጣርታ ትጠቀም ነበረ። የባህር ኃይል የሚባል ተቋምም በሀገሪቱ ቢሮክራሲ ውስጥ ይታወቅ ነበርም ወደብ ሸቀጥነው ገበያ ወጥተን እንገዛለን ያሉ ፖለቲከኞች የባህር በሯን ደፍነው ሀገሪቱን ለአፈና ከመዳረጋቸው በፊት በእርግጥም ኢትዮጵያ የባህር በር ነበራት። የቀይ ባህር ቀጠና ሽኩቻ፣ የሃያላኑ ፉክክር፣ የመካከለኛ ደረጃ የኃይል ተሰላፊዎች ሚድል ግራውንድ ፓወር ፕሌየርስ ፍጥጫ፣ የአይስ የአልቃይዳና የአልሸባብ የሸብሮ አደሮች እርግጫና ትንቅንቅ፣ መንግስታትም መንግስትም ያልሆኑ አካላት የባህር በር ጌታ ለመሆን የሚያደርጉት ትንቅንቅ። የባህር በር ገበያ ወጥተው የሚገዙ ሸቀጥ ሳይሆን በታላቁ ተውኔ ጸሐፊ ዊሊያም ሼክስፒር ቋንቋ የመሆን ወይም ያለመሆን፣ የመኖር ወይም ያለመኖር ጉዳይ መሆኑ ባለፉት 20 ዓመታት ውስጥ አይቷል። ቦታው ከንግድ መስመር ወሳኝነቱ ባሻገር የመልክዓ ፖለቲካ ውዝግቡ ቁልፍ የጸጥታ ማዕከል እንዲሆን አድርጎታል። በኤደን ሰላም የለም። አልቃይዳ አይኤስና ሁቲዎች ጥምረት ፈጥረው በእርሳስም በሳንጃም እየተሞሻለቁ ናቸው። የአልሸባብ የአልቃይዳና የአይኤስ ሽብር አደር ቡድኖች የሶስትዮ ሽልውኔ የተጻፈው እዚህ ቀጠና ነው። የባበል አልመን ደቦሽ መጠን አቋርጦ የስዊዝ ቦይን ተሻግሮ ሜዲትራኒያን ድረስ የሚዘልቀው ቀጠና ቱፋቱም ትሩፋቱም ምን ዳንም እዳንም ማሰናስሎ የያዘ የምድራችን የመልክዓ ፖለቲካ የታክቲክ የመጫወቻ ሜዳም ሆኗል። በዚህ ቀጠና ዩናይትድ ስቴትስ ሊሞኒየር የተባለውን የቀድሞ ፈረንሳይ ይዘው የነበረውን የጦር ሰፈር ቻቤሌ የተባለ የጦር አየር ማረፊያም ታስተዳድራለች። ቻይና ከሀገሯ ውጪ ለመጀመሪያ ጊዜ የጦር ሰፈር ጅቡቲ ላይ አላት። ጃፓንም ቻይናን ተከትላ የጦር ሰፈር ገንብታለች። የጅቡቲ የቀድሞ ቀኝ ገዢ ፈረንሳይ አሁንም በሀገሪ ቱ መዳፏ ሰፊ ነው። ቤዝ ሚሊታሪ ናሽናሌ ኦሚዲኦ ጁሌት በጅቡቲ የጣሊያን የጦር ሰፈር ስያሜ ነው። ጅቡቲ ላይ ስምንት ሀገራት ሰፍረዋል። ሶማሊያ፣ ሶማሌላንድ፣ ሱዳንና ፑንትላንድም የጦር ሰፈር ግንባታ የፉክክሩ የባህር ዳርቻዎች ናቸው። ኢትዮጵያ በግፍ ከባህሩ ተገፍታለች። እርግጥ የኢትዮጵያ ፈተና የውሃ ነው። ችግሮቿ ከውሃ ምንጭ ይቀዳሉ። አንድም ከቀይ ባሕር አንድም ከአባይ። ሀገሪቱ ከቀይ ባሕር በጥቂት ኪሎ ሜትሮች ፈር የተደረገችው ከትናንት እስከ ዛሬ በተጎነጎነ የሴራ ሽመና ውጤት ነው። ሀገሪቱ የባሕር በር እንዳይኖራትም ከውስጥ እስከ ውጭ ያሉ ኃይሎች የደከሙትም ሀገሪቱ ባሕሩ ላይ ከተሰየመች በቀጠናው ብሎም የፕላኔታችንን 12 በመቶ ንግድ በሚከናወንበት ቀጠና ላይ ሊኖራት የሚችለውን ወሳኝነት በመስጋት ጭምር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የባሕር በር ይገባናል ቁጭት ኢትዮጵያ በባሕሩ ላይ ብትሰየም የሚኖራትን የገናናነት ሚና በመረዳትም ጭምር ነው። ቀይ ባሕር የዓለም ንግድን ሰላምንና ደህንነት እንዲሁም የቱሪዝም እድሉ ሲሰላ ወደ ባሕሩ መውጣት አስገዳጅ የሚያደርገውም እነዚህ እውነታዎች ናቸው። ኢትዮጵያ የጂኦግራፊ እስረኛ ሆና ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ቀዩ ባሕር የሀገሪቱን እጣ ፈንታ ሲወስን ኖሯል። የዓለም ሀያላን ዙሪያዋን ከበው በሚፈነጩባት ቀጠና ላይ እጅን አጣጥፎ መቀመጥ የሚሆን አይደለም። ኢትዮጵያ በዚያ ተሳትፎ ማድረጓ የሚጠበቅም አስፈላጊም ነው። ለዛም ነው ዛሬ ላይ ሀገሪቱ በቀይ ባሕር ጉዳይ የበይ ተመልካች መሆን የለባትም የሚለው ድምፅ ጎልቶ እየተሰማ ያለው። ቀይ ባሕርንና የአረብ ባህረ ሰላጤን የሚያገናኘው ባብል አልመንደብ የአንድ ትሪሊዮን ዶላር ዓመታዊ ንግድን ከማሳለጥ ባሻገር 95 በመቶ የኢትዮጵያ ውጭ ንግድ የሚተላለፈውም በዚህ መስመር ነው። ሁቲዎች ቀጠናውን ሲረብሹ የኢትዮጵያ የገቢና ወጪ ንግድ አደጋ ላይ ይወድቃል። በሶማሊያ ካሊታድ እስላማዊ ፍርድ ቤቶች እስከ አልሸባብ ያሉ የሽብር ቡድኖች አቅማቸውን ባጠናከሩበት ሰዓት ሁሉ ወደ መርከብ እገታ ነው የሚገቡት። ዓለም በቀይ ባሕርና በህንድ ውቅያኖ ነው። ውቅያኖስ ላይ በባህር ላይ ወንበዴዎች ምክንያት ዋጋ ሲከፍል ሰላምን ኤክስፖርት በማድረግ የምትታወቀው ሀገር አሸባሪዎችን አደብ በማስገዛት የተካነች ኢትዮጵያ ወደ ቀይ ባህር መውጣት የራሷንም የቀጠናውንም ሰላም ማስከበር እንድትችል ያደርጋታል። ከዚህ ባሻገር ከባህር ላይ በጦር መርከቦች ላይ ሆኖ ሊፈጸሙባት የሚችሉ ጥቃቶችን በሙሉ አቅም መቆጣጠር እንድትችል ያደርጋታል። ታሪክ እንደሚያስረዳውና አሁናዊ የፖለቲካ እውነታዎች እንደሚያረጋግጡት በቀይ ባህር እና በባህረ ሰላጤው ሀገራት የሚከሰቱ ግጭቶች ወደ ቀጠናው ተስበው እየመጡ ኢትዮጵያ ላይ አሉታዊ ተጽዕኖ ሲያሳርፉ ቆይተዋል። ኢትዮጵያ ወደ ባህሩ ባለመውጣቷ ምክንያት እኚህ ተጽዕኖች በበቂ ደረጃ መመከትም ተስኗታል። ግጭት በማያጣው ቀጠና፣ የዓለም ኢኮኖሚ እስትንፋስ በሆነ ስፍራ ኢትዮጵያ ሕልውናዋን አለማረጋገጧ በቀጥታ ኢትዮጵያ ላይ ተጽዕኖም ሲያሳድርም ኖሯል። ከሁሉ በላይ ደግሞ የባብ ኤል መንደብ የባህሮች መጠል ለመቆጣጠር ከፈረንጆቹ ከ2009 ጀምሮ በጅቡቲ ውስጥ መሬት ተከራይተው የባህር መተላለፊያውን የሚቆጣጠሩ እርስ በእርሳቸው ተጻራሪ ፍላጎት ያላቸው የሀያላን ሀገራት ቁጥር እየጨመረ መምጣቱ ለአፍሪካ ቀንድ ሀገራት እጅግ አስጊና የባህር ላይ ባለቤትነት ጉዳይን በእጅጉ አስፈላጊ ያደርጉታል። ጉዳዩን አስጊ የሚያደርገው የሀገራቱ አዳጊ ፍላጎት ነው። እርግጥ እኚህ ሀገራት ቀይ ባህር ላይ መሳየማቸው የጋራ ሰላምና ጸጥታ ማስከበር ቢያስችልም ሀገራቱ ካላቸው ነጠላ ህልም ተገዳዳሪነትና ልዩ ፍላጎት አንጻር ኢትዮጵያ ባህሩ ላይ ካልተሰየመች በቀር በቀጠናው ያሉት ኃያላንና የመካከለኛ ደረጃ ተሰላፊ ሀገሮች የውስጥ ፖለቲካዋን ይወስኑታል። ከቀኝ ገዢዎች ታግላ በደም ያገኘችውም ነጻነት በቀይ ባህር ላይ ከዚህ ቀደም የሰራችውን ጥፋት ባለማረሟ ምክንያት ነፃነቷን አሳልፋ እንድትሰጥም ሊያደርጋት ይችላል። ባጭሩ ኢትዮጵያ የሀያላኑ የግጭት የታክቲክ አውድማ አድርጎ የሚያስቀራትም ይህ እውነት ይሆናል። የጠቅላይ ሚኒስትር ዶክተር አብይ አህመድ ጥፋት የማረም ህልም በገፍ ያጡትን ሀብት ከመቤዠት አልፎም ርትዕና ፍትህን ከማስፈን ባሻገር የነገዋ የልጆቻችንን ኢትዮጵያ ደህንነቷ የተረጋገጠ ሀገር የማድረግ ነው። የቀይ ባህር መልክዓ ምድራዊ አቀማመጥ ከፍተኛ የነዳጅ ምርት የሚወጣበት አካባቢ መሆኑ፣ በሃይማኖትና በፖለቲካ አኳያም ተቀናቃኝ ኃይሎች ያሉበት ቦታ መሆኑ፣ የአካባቢው ሀገራትና የዓለም ኃያላን በአካባቢው ያላቸውን ጥቅም ለማስከበር የቻሉትን እንዲያደርጉ ያደርጋቸዋል። በደቡባዊ መስመር በኩል የሚመጡ መርከቦች ወደ ቀይ ባሕር የሚገቡት የባብል አልመንደብ ሰርጥና በሰሜን ጫፍ ያለውን የሲዩዝ መተላለፊያ በሮች ቁልፍ የባህሩ ቦታዎች ሆነው ተገኝቷል። በተለይ ትልልቅ የጭነት መርከቦች ጉዞን በመቆጣጠር የዓለም አቀፍ ንግድና ወታደራዊ እንቅስቃሴዎች ላይ ተጽዕኖ የሚያሳድረው በግራዊ ጅቡቲ በቀኝ ደግሞ የመን የሚቆጣጠሩት የባብል አልመንደብ ሰርጥ ወሳኝ ቦታም ያደርገዋል። በዚህ ምክንያትም የዓለም ወታደራዊና የምጣኔ ሀብታ ዳላን እንዲሁም ሌሎች ሀገራት ብሔራዊ ጥቅማቸውን ለማስጠበቅና የመርከቦቻቸውን ደኅንነት ለማስጠበቅ በቀይ ባህር ላይ የባህር ኃይላቸውን አሰማርተዋልም። ለዘመናት ወሳኝ የመጣኔ ሀብትና የወታደራዊ ትኩረት ማዕከል የሆነው ቀይ ባህር ላይ ድርሻ እንዲኖራቸው በርካታ ሀገራት ጥረት እያደረጉ ነው። አገራቱ ከቀይ ባህር ተጎራባች አገራት ጋር ምጣኔ ሀብታዊና ወታደራዊ ስምምነቶችን በመድረስ ሚናቸውን እያሰፉ ይገኛሉ። ለዚህም ከአካባቢው ሪቀው የሚገኙ ሀገራት ጥቅማቸውን ለማስከበር በአካባቢው የጦር ሰፈር በማቋቋም የባህር ኃይላቸውን እያሰማሩ ይገኛሉ። እናም ሩቅ ያሉ ቀርበው ጥቅማቸውን በሚያስከብሩበት በዚህ ጊዜ ላይ ኢትዮጵያ የበይ ተመልካች የመሆኗ ጉዳይ ለየትኛውም ሀገር ወዳድ ኢትዮጵያዊ የሚዋጥ የሚያደርገውም ይሁ እውነታ ነው። ኢትዮጵያ ቀይ ባሕር አይገባትም የሚለውን አልሰማል። የተከበራችሁ ተመልካቾቻችን፣ የዛሬ ኢትዮ መልሕቅ ዝግጅታችን እዚህ ላይ አብቅቷል። በተከታይ የኢትዮ መልሕቅ ዝግጅቶቻችን ላይ በባህር በር በብሔራዊ ጥቅም በህብረ ብሔራዊ አንድነትና ገዥ ትርክት በሀገሪቱ ሁለንተና እድገት ብልጽግናና ከፍታ የሀገሪቱን የማንሰራራት ዘመን በቀጠና ወቅታዊ ሀገራዊ ጉዳዮች ላይ ያተኮሩ መሰናዶዎችን ወደ እናንተ እናቀርባለን። በያላችሁበት ሰናይ ጊዜን በመመኘት የዛሬ ዝግጅታችንን በዚህ ላይ ቋጨን።